አሹ ብልሹ እያልኩ ነበር። በቃ አሁን ትቻለሁ። በቃ ጄክ ነው ብያለሁ። እንደ እናንተ እንዲያትዘራ እንዲያትበላ እኮ አደረጋት ልጅቷ እንደው፣ በቃ ይሄን ቀበቶ ሸክሉ ከሰይር ተወሶ መሰል እንደዚህ ቅጥቅጥ ያደረጋት አሁን። እንደዚህ ነው መስዋዕትነት መክፈል፣ እንደዚህ ነው ለሱመያ አሳያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሀምዱሊላህ ደህና ነኝ፣ ሰላም ነኝ። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱ። ዛሬ እንግዲህ አዩን ቀጥራት ስልክ አዩን ቤት የት ትመጣለህ፣ ይንደባደባልን ምናምን ብላ ነበረ ቡኒ ማለት ነው አሁን ዛሬ እሱ ይህን ሰምቶ እዛው ነበረ፣ ቅርጥ አደረገበት ቀበቶ። እስኪ አይተን እንመለስ። ዛሬ ሊሆን ይችላል ማለት ነው። እና እንደኔ እወስኛለሁ። እና ዛሬ እደውልላታለሁ። ስልክ ካነሳችልኝ አይዋ፣ ስልክ ካላነሳችልኝ ፈርታለች ማለት ነው። ስልክ ካነሳችልኝ፣ ለዛውም ቤትሽ ነው መጣው ብላኛለች፣ ቤት ትመጣለች፣ ያው ልንደባደብ እንችላለን። ያው እንግዲህ በእንዲህ ዝም ብለን የምንላቀቅ አይመስለኝም። እኔም ትዕግስት የለኝም እንደዛ መታኝ፣ እንደዛ ጠፍጥፋኝ፣ እኔ የምተውበት ምንም አይነት ምክንያት የለኝም። እና ዛሬ በጠዋት ተነሳ እንደውም ከአዩ ጋር የተቀጣጠርኩት ቀን የተቀጣጠርኩትን ቀን ዛሬ ለምን ዛሬ አላረግም ብዬ አሰብኩ ማለት ነው። እና ምን አልኳት መሰላችሁ፣ በቀደም ተቀጣጥረናል ታውቃላችሁ። እና እኔ በጠዋት ተነሳውና ለምን ከአዩ ጋር የተቀጣጠርኩበት ቀን ዛሬ ለምን አይሆንም ብዬ አሰብኩኝ። እንዲያው በደስታ ነው የተነሳሁት፣ ምክንያቱም ልደባደብ ነው። አሸንፋለሁ ወይ እሸንፋለሁ አላቅም። ግን አዩ የምታሸንፈኝ አይመስለኝም። እንደኔ እንደኔ እንደኔ የማሸንፍ ይመስለኛል። ያው በደንብ ስፖርትም ሰርቻለሁ ጡንቻም አውጥቻለሁ እንደምታዩት። ወይ አውሬ ነው የመጣሁት። እንግዲህ ለምን እንዳለ የደበደቡኝን እና የጠፈጠፉኝን ቅጥቅጥ ጥፍጥፍ ብላ ረጋቸው ነው እንግዲህ። ተዘጋጅቻለሁ አስቤበታለሁም። ያው እንግዲህ ተይቡን ያስቢበት። እንደዚህ አይነት ነገር ጥሩ አይደለም ለምትሉኝም በደንብ አስቤበታለሁ። በደንብ አስቤበት የወሰንኩት ነገር ነው ማለት ነው እና በጧት ደግሞ ደወለችልኝ። ከዛ ላ አንቺ ፈሪ አለችኝ። የእውነት ኦፊተኝቷል። በዛን ሰዓት አንቺ ፈሪ፣ እንደውም ሪካርድ ብታስቀምጥ አሰማችሁ ነበር ታውቃላችሁ። አዩን እንደምደውልልኝ ግን ምን አለችኝ መሰላችሁ? አንቺ ፈሪ የወሰንሽው ቀልመሽ ነው። ታዲያ እንደባደባ አለችኝ። ሱመያ አልተሳሳተችም። አያችሁ በደንብ አዩና ቡኒ ማለት ነው በቃ ትሬዲንግ ስፖርት እየሰሩ ነው፣ ሰውን ለመደባደብ ማለት ነው። ራስ በራሳቸው የሚሄዱ ተጨፋጨፉ፣ ወንዶችንም እያጣሉ ነው። ለማንኛውም ዛሬ በደንብ አድርጎ ቀጥቅጧታል። ሁለተኛ ይን ለመዳትም ይቅርታ እያለች ነው በቃ ሶሻል ሚዲያ ለመጠው ይቅርታ፣ ካሁን በኋላ አልናገርም ብላ ነው ማለት ነው የምትናገረው። በዚህ አጋጣሚ እናንተ ነገር የጠማት ናት ነውስ ዶላርን የጠማት ይች ሴትየው እህቶች ደግሞ ማለት ነው እቺን ማናይባት ወደየት እንሄድ ወደየት እንሄድ ወደየት እንሄዳለን ወደየት እንሄዳለን እንሄዳለን ወደየት ሰብስክራይባችን እያነሳን ከሷ አለማየት ነው እንጂ ወይም ደግሞ ማለት ነው ግን አረ ተዋቸው። ምክንያቱም ባናነሳውን ሰብስክራይቡ በነሱ መቀለድ ማፌዝ እራሱኛም ጥሩ ነው፣ ችግር የለውም። እናላቸዋለሁኝ ዛሬ በደንብ ተደርጋ ተገርፋለች ማለት ነው። እስኪ እነ እስኪ የቀጠቀጣትን

ለእነዚህ ለሁለት መግረፊያዎች እሱ ነው ስረቅርቅ አድርጎ የሚያስገባቸው። ልክ ተማ እሱ ነው ትክክለኛ በቃ ብትር ማለት ነው። በጣም ነው ያሳቀችኝ። የሆነ ሕፃን ሆነን እንዴት ነው የምናለቅሰው ሰው አንቸር እንደሱ አድግም። አሁን እኮና ናዲ ሁይ ከላይ መታኝ እንደሚል ነው እያለቀሰች፣ ብንብላ ያጠፋችሁ አይኒ አይቡኒ፣ አይቡኒ እኔ እኮ ታይ ብዬሻለሁ እኮ ታይ ይሄ ስራሽ አያዋጣሽም። ተይ። አያችሁ ሱመያ አሸነፈቻችሁ። ሱመያ ያሸነፈች ተበላችሁ፣ በቁማችሁ ተበላችሁ ማለት ነው ሁለታችሁ ማለት ያላችሁበት አቤት አቤት አቤት አቤት አቤት አቤት አቤት አቤት። ለማንኛውም ውዶች ቻናሉን ሰብስክራይብ እያደረጋችሁ አበረታቶኝ እንግዲህ ሁለታቸው ሊጋጠሙ ሲሉ ስልክ ስላላነሳች ፈርታ ቀረች እያለ ስታማ ባልየው ወጥቶ ለምን ስለ እሷ ታነሻለሽ? ለምን ስላዩ ታነሻለሽ? ለምን ስለ ሱመያ ታነሻለሽ እያለ ነበር ሰሞኑን። ስለዚህ አሁን ዛሬ ደግሞ ለምን ስላዩት ስለሰው ለምን ታወሪያለሽ ብሎ እንግዲህ ለብልቦ ለብልቦ ለቋታለ። ወንድነት ወጥተዋል። አሹ ብልሹ አይደለም ከአሁን በኋላ እንዴት። አንተ ወንድ አይደለም ወይ እያልን በኮሜንት እንትን ብለን ነበር። አሁን ወንድነትህን አሳይተሃል። አሁን ሁለተኛ ነው በቃ ሶስት ጊዜ ወትር ሙላና ትስተካከላለች። ወትር ካልሞላህ ይቺ ቡኒ የምትባል ሴትዮ መቼም አትስተካከልለን። በቃ ይቺ ስራዋ በቃ በዱላ እንጂ በምክርም አይገባት። ደግሞ ነገ ትመጣላለች። ይኸው አሁን በፊት ምን አለ ሰይድን፣ አለቀውም ነበር እኔ አንቺ ቢያረጋይ ቡኒ ቢነካይ በገጀራ ነው ብላ ነበር። ይሄው ይሄው በገጀራም ሳትመጪው በቃ በቀበቱ እሱ መጣ እንጂ ጥፊ እንኳን ሳትሰጪው ልክ አስገባሽ ማለት ነው ቡኒ፣ አሁንም ቡኒ ያርግሽ እና ስርዓት ያልሽ። አሁ እንዲ አትናገሪ፣ በቃ የሰው ሚስቶች አትናገሪ ብሎሻል ባለሽ ራሱ። ሱመያ የሚሱ ሚስት ናት፣ አዩ የሰይድ ሚስት ናት። ሰይር ደግሞ ለእኔ ጓደኛዬ ነው ብሏል። እንግዲህ በዚህ አጋጣሚ አሹ፣ እንደዚህ ጨጓራችን ተልጦ ነበረ ቄቤ ስላጠጣህን ቴንኪዩ ቬሪ ማች ወንድማችን፣ እናከብርሃለን። አዎ አንዳንድ ጊዜ እንደዚህ ገረፍ ካደረግ ምን አይነት ባል ነው? ምን አይነት ባል ነው? እያልን በጥብጥህ ነበር። አሁን ወንድነትህን ቀኝ እጅህን አሳይተሃል። ኛ መከታ አሁን በቃ ከአሁን በኋላ ደግሞ እምቢካልሽ ሲሄ ሰላሳ ሁለቱን ጥርሷን አርግፈው በቃ ሰላሳ ሁለቱ ጥርሷን ማለት ነው። ቡኒ እምቢካልሽ ማለት ነው። ስለዚህ መሳቅ የለ ቪዲዮ ላይ መውጣት የለ። ትስተካከልልሃለች። ይህንን ካላደረግ መልሳ ከወጣች ነው መልሳ ካልወጣች አደረህን በቦክስ ብለህ ሰላሳ ሁለቱን ጥርስ እንዳታረግፍ እና ወዶች ቪዲዮውን ከወደዳችሁት ላይክ አድርጉ፣ ዱ ሰብስክራይብ አድርጉ። እስኪ የተመቸው እንደኔ ደስ ያለው ሰው ማለት ነው። ለበለባት እኮ ለበለባት ማለት ነው። አይቡኒ አይቡኒ ሆነ ሰሁኝ ሆነ ከላክልሽ ነበር አይ